በስልጤ ዞን ቡና ማምረት የጀመሩ አርሶ አደሮች ተጠቃሚ መሆን መጀመራቸውን ገለጹ። በዞኑ በአዲስ እሳቤ ቡናን በማምረት ለገበያ ለማቅረብ እየተሰራ እንደሚገኝ ተመልክቷል። ለዝርዝሩ መሐመድ ረሃመቶ። በስልጤ ዞን ከዚህ ቀደም ቡናን ከቤት ፍጆታ ባለፈ ለገበያ ማምረት ልምድ እንዳልነበር ይነገራል ከለውጡ ወዲህ ግን በአካባቢው ያሉ ጸጋዎችን በመጠቀም ቡናን የማምረት ስራ ተጀምሯል። ኢቲቪ ያናገራቸው የምስራቅ ስልጤ ወረዳ አርሶ አደሮች ቡናን በማምረት ተጠቃሚ መሆን መጀመራቸውን ይገልጻሉ። ቡና ልማት ሰርተናል፣ በሱም ተጠቃሚ ሆነናል። በአንደኛ ዙር እስከ አስር ኩንታል አንስተናል፣ እሱም ሽጠናል፣ ወደ ገበያ ያቀሩናል ሮ ከጋሮ አስር ፍሬ ሀያ ፍሬ ምናምን ነው የሚተክል፣ በጥቅማት ምናምን የሚተክል ሰው አልነበረም። ጥሩ። አሁን ነው የተጀመረው። ያው መትከል ምናምን ምናምን እስከ አስር ኩምታ ምናምን እናመርታለን በዓመት ለገበያ ያቀርባል ነው ለቤትም ይጠቀማለን። ምርታማነቱ አሪፍ ነው። ያው መሬቱ ለም ስለሆነ ይህንተ ውጤታማ ያደርጋል። የምስራቅ ስልጤ ወረዳ ምክትል ዋና አስተዳዳሪ እና ግብርና ጽህፈት ቤት ኃላፊ ጀማል አሰን በወረዳው ቡናን በማምረት ለማዕከላዊ ገበያ የማቅረብ ስራ መጀመሩን ገልጸዋል 250 እግር ቡና በአንድ አርሶ አደር ና እንደዚሁም በመቶ በተከታታይ የቡና መንደር የሚል ኢኒሽቲቭ ወረደ እሱን ሁለት ሺ አስራ አራት ላይ ጀምር ነው ጀምረን ያው በስፋት ሄደንበታል ይህ የሚታዩት ቡና በነገራችን ላይ ረጅም እድሜ ያለው አይደለም እኛ ቡና ላይ ያየነው ነገር ከሌሎች ካየነው ከምንጩ ካመጣንበት በጣም ፈጥኖ እየደረሰ እንደሆነም ጭምር ነው ያየነው የአሁን ባለበት ደረጃ ላይ ከቡና መንደር አንጻር ወደ አራት የቡና መንደሮችን እንደ ወረዳ ተፈጥረዋል። የመቶ ሀያ አርሶ አደሮች አሉ። ሰማንያ ሁለቱ አሁን በሚታዩት ልክ ከአንድ ሺህ እግርና ከአንድ ሺ አምስት መቶ እግር በላይ እያንዳንዳቸው ቡና ተክለው እያለሙ ያሉበት ሁኔታ አለ። እንደ አጠቃላይ እንደ ወረዳችን ወደ ዘጠኝ መቶ ሰላሳ አንድ ሄክታር ደርሰናል። ሽፋኑን ማለት ነው፣ ቡና ማለት ነው ደርሰናል። ይሄ ብቻ አይደለም። ያ ኤክስፖርት ምርት ከማቅረብ አንጻር የከፍተኛ በስልጤ ዞን ከፍተኛ ምርት ከሚያቀርቡ ወረዳዎች አንዱ እኛ ነን። እኛ ነን አንዱ የዘንድሮ እንዳውም ያ ጎርፍ በጣም በከፍተኛ ሁኔታ ካጠቃብን እንትን አንዱ ይሄ ነው። ወደ 24 ሄክታር የጥቃት ደርሶበታል ቡና ማለት ሆኖም ግን የዘንድሮም ካቀረቡ መዋቅሮች ከፍ አርገን ያቀረብ ነው እኛ ነው። ለገበያ ከማቅረብ አንጻር በዘንድሮ ዓመት እስከ 25 ኩንታል አቅርበናል። 25 ኩንታል ማለት ነው ለውጭ ገበያ ለማቅረብ፣ ለውጭ ገበያ ለማቅረብ ነው፣ ፍጆታውን አይደለም። ከዛ ውጪ ግን ያው ይሄም ጎርፉን መነሻ አድርገን ነው ዝቅ አርገን እንትን ያደረግ ነው። የቀጣይ ግን ከ300 ኩንታል በላይ የውጭ ገበያ ማቅረብ እንችላለን። ጀንፍል የስልጤ ዞን ዋና አስተዳዳሪ ዜኔቢልካ በበኩላቸው በዞኑ በአዲስ እሳቤ የተጀመረው ቡናን የማምረት ስራ ለውጥ ማስገኘቱን ጠቁመዋል። በተለይ ከ2011 ጀምሮ አርሶ አደሮችን፣ ባለሙያዎችን የመሳልጠን ስራዎች ትኩረት ተሰጥቶ ለውጡን ተከትሎ በተሰሩ ስራዎች በከፍተኛ ሁኔታ መነቃቃት ተፈጥረዋል። በሚሊዮኖች ችግኝ ማቅረብ የሚችሉ ችግኝ ጣቢያዎችን አቋቁመናል። ይህን ተከትሎ ብዙ አርሶ አደሮች ወደ ልማት ገብተዋል። ባለፈው አመት በሶስት መቶ እስከ አራት መቶ ሺህ ብር በቡና ያገኙ አርሶ አደሮችን መፍጠር ችለናል። ይሄ ትልቅ አቅም እንደሆነ አርሶ አደሮችም ከሚያገኙት ገቢ አንጻር ከፍተኛ መነቃቃት ፈጥረዋል። ሁለተኛ አካባቢውን ይቀይራል። አረንጓዴ ነው እና እሱን ለማስራ የጥላ ዛፎች ይሰራሉ ና አጠቃላይ ለአግሮ ኢኮሎጂ ለውጥ ና በአጠቃላይ ለተፈጥሮ መዛባት ምክንያት የሆኑ ነገሮችን ከማስተካከል አንጻር ያለው ሚና ከፍተኛ ስለሆነ በዚህ ላይ ትኩረት ሰተር መስራት አለብን ብለናል። በዞኑ በአርሶ አደር ደረጃ የተጀመረውን የቡና ማምረት ስራ በግል ባለሀብቶች ለማስፋፋት ጥረት እየተደረገ መሆኑንም ዋና አስተዳዳሪው አስረድተዋል። ከአርሶ አደሮች ባለፈ አሁን ባለሀብቶች ጋብዘናል። ለባለ ሀብቶች መሬት አዘጋጅተናል ባለፈው ለአንድ ባለ ሀብት ሞዴል በዚህ ዘርፍ ላለ ባለ ሀብት መሬት አዘጋጅተን ሰጥተናል በተጨማሪ አሁን ሌሎች ባለ ሀብቶችም ጥያቄ አቅርበው ለእነሱም መሬት እያዘጋጀን ያለንበት ሁኔታ ነው ያለው ና በቅርብ አመት በአርሶ አደሩ ብቻ ሳይሆን አቅም ባላቸው ባለ ሀብቶችም ያሉና አማራጮች ተጠቅመን የቡና ልማት ላይ ሞዴል ሆነን ለመውጣት ዝግጅት አድርገናል። ከሽፋር አንጻር ሰፊ ነው። በስልጤ ዞን ቡናን በአዲስ እሳቤ የማልማቱ ስራ በሁሉም ወረዳዎች በመስፋፋት ላይ እንደሚገኝ ተገልጿል።